የዛሬውን ቪዲዮ የነዳጅ መኪና አፍቃሪዎች ከሲኦልም ቢሆን የሚከታተሉት ይመስለኛል። በዓለም ላይ ትልቁ የባትሪ አምራች የሆነው ካትል በታሪክ የመጀመሪያ የሆነ አስደናቂ ርካሽ ባትሪ ለሽያጭ አቅርቧል። ሶዲየም አይን ባትሪ። በእውነቱ ይህንን ቪዲዮ ተመልከታችሁ ከኔ ጋር ካልተስማማችሁ በጣም እደነግጣለሁ። የተናገርኩትን ነገር የተጋነነ ነው አታካብድ የምትሉኝ ከሆነ ደግሞ በጣም እበሳጫለሁ። ምክንያቱም ለዓለም አስደናቂ የሆነ ሶዲየም አይን ባትሪ አሁን ላይ በማስ ፕሮዳክሽን ውስጥ ይገኛል። የሚገርመው ነገር ደግሞ ባትሪው 5 ሚሊየን ኪሎ ሜትር የመጓዝ አቅም እንዳለው እየተነገረ ነው። ምን 5 ሚሊየን? አዎ 5 ሚሊየን ኪሎ ሜትር የመጓዝ አቅም እውነትም። ነገሩ ውሸት ሊመስላችሁ ይችላል፣ ነገር ግን ውሸት አይደለም። አሁን ካትል ኦልሬዲ ሊቲየም አየን ባትሪዎች ከ4 ነጥብ ሚሊየን ኪሎ ሜትር በላይ መጓዝ እንደሚችሉና እነዚህን ባትሪዎች በማስ ፕሮዳክሽን ውስጥ እያሳለፋቸው እንደሆነና በብዛት እያመረተ እንደሚገኝ አዲስ ዜና አሰምቶናል። በእውነቱ ዜናው ለኤሌክትሪክ መኪና አፍቃሪያን እልል የሚያስብል ዜና ነው። አስባችሁታል ግን አንድ መኪና 4 ሚሊዮን 800000 ኪሎ ሜትር ሲጓዝ፣ ከዚህ በፊት ሃይንዳይ አዮኒክ 5 666000 ኪሎ ሜትር ተጓዘ ብዬ አካብጄ ዜና ሰርቼ ነበር። በእውነቱ የሚያጸጽተኝ አዲስ ቴክኖሎጂ ካትል ይዞ መጥቷል። ነገሩ አደናጋሪም አደናባሪም አይደለም፣ ግልጽና ግልጽ ነው። ሶዲየም አይን ባትሪ አሁን ላይ ለሽያጭ ቀርበዋል። እስኪ ማን ነው ሶዲየም አይን ባትሪ ለዓለም አስደናቂ ነገር ይዞ ይመጣል ብሎ የገመተ? እስኪ ማን ነው 4 ሚሊዮን 800 ሺህ ኪሎ ሜትር በአንድ ጊዜ መጓዝ የሚችል ባትሪ በሶዲየም አይን ይገኛል ብሎ የገመተ? ማንም የለም። እውነቴን ነው እምላችሁ ማንም ሰው የለም። ካትል ግን በድብቅ ይዞት የነበረውን ቴክኖሎጂ አሁን ይፋ አድርጎታል። ከዚህ በኋላ የኤሌክትሪክ መኪና የሚገዙ ሰዎች 4 ሚሊዮን 800 ሺ ኪሎ ሜትር ለመጓዝ ተዘጋጁ። ያም ማለት መኪናውን ለልጅ ልጅ ልጅ ልጆቻችሁ ታስተላልፉታላችሁ እንደማለት ነው። የሚያስደንቅ ዜና የሚያስደምም መረጃ ማንም ሰው ሶዲየም ባትሪዎች እንደዚህ አይነት አዲስ ነገር ይዘውልን ይመጣሉ ብሎ የገመተ ሰው የለም። ከአራት ሚሊየን በላይ ኪሎ ሜትር የመጓዝ አቅም በእውነቱ ማን ጠረጠረ? በጣም የሚገርመው ነገር ደግሞ ባትሪው በአምስት ደቂቃ ውስጥ 530 ኪሎ ሜትር ቻርጅ መደረግ ይችላል። ምን እያልከን ነው? በእውነቱ ይሄ ነገር የሚታመን አይደለም ትሉኛላችሁ። እመኑኝ መረጃው እውነት ነው። ማናችሁም ገብታችሁ ሪፈር ማድረግ የምትችሉት ጉዳይ ነው። እስካሁን ከሰማዋቸው ትላልቅ የባትሪ ዜናዎች ይህ ትልቅ የሚባለው ዜና ነው። በእርግጥም የነዳጅ መኪና አፍቃሪዎች ከሲኦልም ቢሆን ሆኖ ይህንን ፕሮግራም ይከታተሉታል። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምንሰነበታችሁ እኔ ጆርናሊስት ጎሳ ነኝ። እንደተለመደው ዛሬም ሰለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምንጠይቃችሁ። ስለ መኪና ማወቅ የምትፈልጉ ከሆነ የደውል ምልክቷን ተጫኑ። የሶዲየም ባትሪዎች ሊቲየምን ስለማይጠቀሙ በጣም አስደናቂ ናቸው፣ ብሎም ለማምረት ርካሽ የሚባሉ ባትሪዎች ናቸው። ሶዲየምን የትም ቦታ ታገኙታላችሁ። ነገር ግን ሶዲየም አየን ባትሪዎች ፍጹማን አይደሉም፤ የራሱ የሆነ ሳይድ ኢፌክት አላቸው። በዚህ ደረጃ የሚነገርላቸው ደግሞ የባትሪ ዴንሲቲያቸውና ፐርፎርማንሳቸው ከሊቲየም አየንና ከኤንኤምሲ ባትሪ ኬሚካል ከሚጠቀሙ ባትሪዎች ያነሰ ኢነርጂ ዴንስቲ እንዳላቸው ተሰምተዋል ምናልባት ከተከታተላችሁ ከጥቂት ዓመታት በፊት ካትል ሶዲየምን በመጠቀም የባትሪን ዋጋ 30 ፐርሰንት እንቀንሰዋለን ሲል ተሰምቶ ነበር በሰዓቱ ይህ ዜና ብዙም ትኩረት አልሳበም ምክንያቱም መረጃው በጣም የተጋነነ ነው ይህ እንዴት ሊሆን ይችላል ምናልባት አብዛኞቻችሁ ከ9 እስከ አስር ተምራችኋል ብዬ አስባለሁ ስትማሩ ፔሬዲክቴብል የሚባል አንድ ሰንጠረዥ አለ እሱ ላይ ሊቲየም አለ ከሊቲየሙ አጠገብ ደግሞ አንድ ሶዲየም የሚባል ማቴሪያል አለ። ሁለቱ ነገሮች አጠገብ ለአጠገብ ነው የተቀመጡት። ይህም ማለት ተመሳሳይ አይነት ባህሪ እንዳላቸው የሚጠቁም ነው። ስለዚህ ሊቲየም ኃይል ማመንጨት ከቻለ ሶዲየምም ኃይል የማመንጨት አቅም እንዳለው የታወቀ ነበር። ከዚህ ላይ በመመስረት ሳይንቲስቶች በጣም ብዙ ምርምር ሲያደርጉ ቆይተዋል። ነገር ግን ካተል ሁሉን ነገር ፈጽሞታል። አሁን ላይ በማስ ፕሮዳክሽን ሶዲየም አየን ባትሪዎችን እያመረተ ይገኛል። በሳይድ ኢፌክት ደረጃ ሶዲየም አየን ባትሪዎች የባትሪ ዴንሲቲና ፐርፎርማንስ ያላቸው ቢሆንም ነገር ግን በጣም ብዙ አመት የሚኖሩ ባትሪዎች እንደሆኑ 100% የተረጋገጠ ነገሩ ነው። ልክ ሊቲየም አይረን ፎስፌት ከሊቲየም አይን ፎስፌት የተወሰነ የዴንሲቲ ልዩነት እንዳለው ሁሉ ከሊቲየም አየን ፎስፌት አንጻር ሲታይ ሶዲየም አየን ፎስፌት የሚባለው የባትሪ አይነት ዝቅተኛ ፐርፎርማንስ፣ ነገር ግን ብዙ አመት የመቆየት አቅም ያለው ባትሪ ነው። ይህ ዜና በተለይም ለኢትዮጵያና አፍሪካ ውስጥ ለምንኖር ሰዎች ትልቅ ዜና ነው። ምክንያቱም በጥቂት ገንዘብ ባትሪውን ገዝታችሁት 2030 ብዙ ዓመታትን በባትሪው እንድትጠቀሙ ያስችላቸዋል። በእውነቱ ይህ በባትሪዎች ከተሰሙ ትላልቅ ዜናዎች ቁጥር አንድ ዜና ነው። ምናልባት ካስታወሳችሁ ከሁለት ዓመት በፊት እኔም ፕሮግራም ሰርቼ ነበር ሶዲየም አዮን ፎስፌት የተባለው ባትሪ እያንሰራራ ይገኛል የሚል ፕሮግራም ከሁለት ዓመት በፊት ሰርቼ ነበር አሁን ላይ ይህ ዜና እዚህ በመድረሱ በእውነቱ ተገርም ያለው ተደምም ያለው ተደንቅ ያለው በዚህች አጭር ጊዜ ውስጥ ተግባር ላይ ይውላል ብዬ በፍጹም አልገመትኩም ነበር ምክንያቱም ከሁለት ዓመት በፊት እንደ ፊውቸር አድርጌ ነበር ዜናውን ያቀረብኩት ልብ በሉ ምናልባት የተለየ ነገር ካልተፈጠረ በስተቀር ሊቲየም አየን ባትሪዎች የዓለማችን የወደፊት ዕጣ ፋንታ መሆናቸው ተሽሯል። የሚገርማችሁ ነገር ግን ካትል ይህንን መረጃ ካወጣ በኋላ የባትሪ ዋጋ ከመቅጽበት መውረድ ጀምሯል። በእርግጥም በሶዲየም አየን ባትሪዎች ላይ የነበረው የኤነርጂ ዴንሲቲ ዝቅተኛ ነበር፣ አሁንም በአንፃራዊነት ሲታይ ዝቅተኛ የሚባል እንደ ፕሮቶታይፕ የተሠራው ሶዲየም አየን ባትሪ 140 ዋታወር በአንድ ኪሎግራም ዴንሲቲ ነበረው። አሁን ካትል ባወጣው መረጃ መሰረት ግን 175 ዋታወር በ1 ኪሎግራም ዴንሲቲ እንዳለው ተሰምቷል። ይህም BYD ላይና ቴስላ ሞዴል ዋይ ላይ ካሉ የባትሪ ዴንሲቲዎች የተሻለ እንጂ ያነሳ አይደለም። በነዛ ባትሪዎች ላይ ያለው ዴንሲቲ 160 ዋታወር በ1 ኪሎግራም ዴንሲቲ ነው ያላቸው። ስለዚህ ምንም አያጠራጥር 160 እና 175ን ማወዳደር ብቻ ነው። ምናልባትም ሶዲየም አየን ባትሪ ሊወዳደር የማይችለው ውድ ውድ ከሆኑ የኤንኤምሲ ባትሪዎች ነው። በጀት ፍሬንድሊ ከሚባሉት መኪኖች አንጻር ሲታይ ግን ማለትም ኢትዮጵያ ውስጥ ከሚገቡት አብዛኞቹ መኪኖች አንጻር ሲታይ ሶዲየም አየን ባትሪ በሁሉም ነገር በልጧል። የላይፍ ሳይክል ጉዳይ ግን አይወራ። አምስት ሚሊየን ኪሎሜትር የመጓዝ አቅም ምናልባት ወደ ዓመታት ብንቀይረው ስንት ዓመት ሊሆን ይችላል? መቶ ዓመት ሁለት መቶ ዓመት እሱን አስልታችሁ ድረሱበት። በእነዚህ ርካሽ ባትሪዎች ምክንያት መኪኖች ከአምስት መቶ ሺህ ብር በታች ሊሸጡ እንደሚችሉ ባለሙያዎች እየገመቱ ነው። የኔም ግምት ከዛ አይዘልም። በቅርቡ የመኪኖች ዋጋ ከሰማይ ወደ ምድር ሲፈጠፈጥ ትመለከቱታላችሁ። ከምላሴ ላይ ጸጉር ይነቀል። ሶዲየም አይን ባትሪዎች የኤሌክትሪክ መኪኖችን ዋጋ ያንዘጠዝጡታል። ይህንን ብላችሁ አሁን ማን ያምነኛል? አሁን ላይ የሄዳችሁ የሶዲየም አይን ባትሪዎችን መግዛት ትችላላችሁ፣ ከ12 ቮልት ጀምሮ። በእውነቱ ካትል ለዓለም ትልቅ ለውጥ ነው ያመጣው። በእውነቱ የኤሌክትሪክ መኪኖች ላይ የታየ ያለው ለውጥ አስደናቂ ነው። ታስታውሳላችሁ፣ የኤሌክትሪክ መኪኖችን ቻርጀር በተመለከተ መጀመሪያ ቢዋይዲ ነበር 1 ሜጋዋት ቻርጀር በ5 ደቂቃ 400 ኪሎ ሜትር ቻርጅ የሚያደርግ ቻርጀር ሰራው አለ። በነጋተው ደግሞ ዚክር የተባለ የቻይና ካምፓኒ 1.2 ሜጋዋት የሚያመነጭ አዲስ ቻርጀር ሰራው አለ። ደግሞ በነጋተው ደግሞ ሁዋዌ የተነስቶ 1.5 ሜጋዋት የሚያመነጭ አዲስ ቻርጀር ሰርቻለሁ አለ። ማለትም ከ5 ደቂቃ ባነሰ ሁኔታ መኪኖችን ቻርጅ ማድረግ የሚችል ቻርጀር። ቀጥሎ ደግሞ ካትል 1.7 ሜጋዋት የሚያመነጭ አዲስ ቻርጀር ሰርቻለሁ ብሏል። ቴክኖሎጂው እንደዚህ እየተሯሯጠ ነው በቀንና በሳምንታት ውስጥ ይኸው የባትሪን ጉዳይ ደግሞ ካትል ጀምሮታል። ነገ ተነገወዲያ የሚሰማውን አብረን እንሰማለን።